ጭራሽ ሄሉ ዬ ያረገዘችው ከዱሉ የሉል ልጅ ነው፣ የእያብ ልጅ አይደለም። አቤ ድራማው ሲያምር! በቃ እኮ ተነቃ ተነቃ ቀይሮ አይዲያ ብያቸው አሉ ተነቃ። ወደ ከዚህ በኋላ ሙድ ነው የሚይዝባችሁ፣ አስተያየት የምሰጥባቸው እስቅባቸዋለሁ። መቤድን ይሳቁ ነበር እና እንግዲህ ያባችን ማለት ነው። በሰፕራይስ አንደኛ ነው ታቃላቸው በቀደሚን ቀለበት ለማረግ። ደፋ ቀና ሲል ነበረ ተቆራጭ ኬክ አስቶ ምናምን እና ዛሬ ደግሞ እንግዲህ በደስታ ትላንትና አርግሽ ያለው ስትል እንግዲህ ወደ እሷ ተመልሷል፣ እና ሰርፕራይዝ እያረጋት ነበረ። ከዛ ደግሞ እንዴት ግን ቪዲዮ ላይ ተገኙ እነዛ ልጆች ሳይጠሩ? እንዴት እንዴት ተከታታይ ኮን መጡ? አቤት ሙቪ፣ አቤት ሙቪ። እናንቴማ በዩቱብ ደረጃ ማለት ነው ያው የአስተማሪም የሚያስቅም የሚያስናና ደስ የሚል ነው እውነት ለመናገር እና ጭራሽ ማለት ነው ጋይስ፣ ልዩ የኔ ቆኝ ማለት ነው ጭራሽ ልዩ ማለት ነው ነበርሽ እንዴ እና ሉልና ሄሉ እየ ሴታኙ ነበርሽ እንዴ? በምን እርግጠኛ ሆነሽ ነው የሉል ልጅ ነው ያንተ አይደለም? በምን እርግጠኛ ሆ

ሰላማችሁ፣ ብስ ትበልልኝ በድጋሚ መጥቻለሁ። አረ ገና መጣለሁ፣ ገና መጣለሁ። በእነ ሄሉ ነው መጣው። ገዛ ደግሞ እናብርሻለሁ፣ ይመጣለሁ። እንዳሰለችሁኝ ውዶጄ፣ ከወደዳችሁ ላይክ ላይክ አድርጉ። ሄሉ ቤተሰቦች፣ ኦ ማይ ጋድ! አረ ሌላ ፋሚሊም አሉ እንዳይቀይሙኝ አሉ። እና እንዴት ናችሁ? ደህና ናችሁ? እሑዳችሁ እንዴት ነበረ? እና ጠዋት እንግዲህ በቪዲዮ ስስቅ ነበረ። አሁን ደግሞ ድጋሜ ተለቀቀ። ምን ቢባል ጥሩ ነው ጋይስ ሄለን ያረገዘችው ከልእል ነው ብሎ መጣው፣ ማለት ነው እሱም ደግሞ ልዩ ናት ማለት ነው። ሄሉ አርግዣለሁ ብላ ያብን ከልዩ ተቀማ- ቀማቻት። አሁን ደግሞ እንግዲህ በዚህ ራሷን ለማረግ ፈልጋ ማለት ነው። የእኔ ውዶች፣ ልዩ ያንተ ልጅ አይደለም የልእል ነው ልጁ ብላ መጣች። ውዶች፣ ምን ይባላል? ያው ምን ይባላል? አይ ደግሞ እሱ ብቻ አይደለም የገረመኝ። ይሁ እጃችሁን አያችሁ ሉል ከዚህ በፊት በጥፊ መታ ነበረ። ከዚህ በኋላ ስለ አያብ ምንም ነገር እንድታናገር አልፈልግም ብላ ማስጠንቀቂያ ሰጥታ ነበር፣ ልዩ ማለት ነው። ዛሬ ደግሞ ከዛ አያብን ትታ ማለት ነው ለሉል ተደርባ ስታወራ ነበር። እሱ ምንም አላጠፋም። እጇን አያችሁ ጋይሶች! ኧረ ወይኔ! ኧረ ወይኔ! ተነቀኩ። ወንዶች ተነቀበቃ ባነናል። እኔማ ትናንትናና ዛሬ ነው ባነንኩት። እስከ ዛሬማ ሄዱዬ የተጎዳች መስሎኝ፣ ኢኒማ ተናድጄ፣ ኢኒማ ቡን እግዚአብሔር ምስክሬን በል ከልቤ ስናደር ነበር። ማርያምን መነ አልዋሽም፣ ከልቤ ተናድጄ ያየው ነበር። በያብ በልዩ ንግግር፣ በሉል በስማ በቃ ራስን እስከሚያምን ድረስ ማለት ነው። እና አሁን ተነቃ። ከዚህ በኋላ ወፌለም ሆፌለም ምርጥ ድራማ የ2018 ምርጥ ድራማ ሙፊ ብያለ ሄሉዬ ማለት ነው እና ከመቼ ግን ያ ብዬ ከመቼ ግን የልዩ ፍቅር ደግሞ ወቶልግ ወደ ሄሉ ባንዴ ስላረገዘች ብቻ ባንዴ ተመለስኩ እንዴ ያንተስ ፍቅር እኔ ጉንፋም አይደለም ከጉንፋ ከሌላ ስም ካለ ንገሩኝ እሺ ኮመንት ላይ እኔማ ከዚህ በፊት ያንተ ፍቅር ጉንፋኖ ብዬ ነበር አሁን ጉንፋም አይደለም ጉንፋን ማ በሁለት ቀን አይለቅም፣ በአንድ ቀን እኳ አይለቅም። ጋይስ ጉንፋን በአንድ ቀን አይለቅም። ኦልሞስት አንድ ሳምንት ይፈጅበታል። እና ወይ ኔማ አይማይጋድ ወይኔ ሄሉዬ ሄሉዬ አረ ሄሉዬ አልተቻልሽም፣ ማሪም አልተቻልሽም። ወይ እናት አረ እንዴት ታያችሁ ቪዲዮ ጋይስ። እና እንግዲህ ክራም መጥተዋል እኔ በጣም የሚገርመኝ ማለት ነው፣ አስቡ ታምብሌት ላይ አይታችሁ ከሆነ ከዚህ በፊትም ይጠራጠራለሁ ብያችሁ ነበር። ታምብሌት ላይ የምንለጠፍ ፎቶ በትክክል ተስተካክሎ ለታምብሌት ይሆናል ብሎ ፎቶ ተነስቶ ነው። ገባችሁ አይደለም? አስባችኋል። እና ምንም ቅንጅት አላውቅም። የሚገርም ነው፣ ጌተን የሚገርም ነው። እና ለማንኛውም ሄሉዬ ማለት ሰው እኛ ናቅተናል፣ መባላት የለም፣ መሳደብ የለም። ለምትሳደቡም ተቆጥቡ እስከ መጨረሻ ማየት አያችሁ እኛ ተናድን ተናግረን ምናምን እነሱ አንድ ላይ ኬካችሁን የበሉ ወይናችሁን ይጠጡ እና የሉ ምንድን ነው ማን ነው ተጠረጠረ የሚገርማችሁ ሉል ማለት ነው ብላችሁ ብላችሁ ደግሞ ማለት ነው በልጅ መጣችሁ የና ብረሽ ድራማ አረጋችሁ የና ብረሽ የሚሰሩት በልጅ ሲሰሩ የነበረ በጓደኞቹ ጋር ማለት ነው ዞራ ዞራችሁ ልጅ አረጋችኋል። ጭራሽ ልጅ የሉል ነው ብላ አርፍ። አይተሻለ፣ እኔ ልዩዬ ማለት ነው አይተሻለ። ወይ ሲተኙ ረንቺ ሴትዮ ተይ። ደግሞ እኮ ምናለች ተመልካች? የሚያወራን አልደገመችም። እኔ ምንድነኝ? ለአንተ ምንድነኝ? መጀመሪያ አንተ ነ ተመልሴ መጣ፣ ከአንተ ህይወት ወጥቼ ነበር አለች። እኛ ኮ ብለሽን ነበር አልሰማን ብለሽ ነው እንጂ አንድ ነገር ካገኘ አንቺም ትቶ ወደ ሄሉ ይመለሳል ብዬ ነበር እኔ። ከትላንት ወደ አልቀረም፣ ይሁን አልቀረም፣ ውሎ አላደረም። ትቶ እርግፍ አርጎ ልጅ ስለሚወድ ብቻ ማለት ነው፣ ተመለሰ ማለት ነው። እያባችን ተመልሶ ነው። ግን ድራማ ነው፣ አረ ድራማ ነው። ከዚህ በኋላ እውነት ነው ብዬ አላውራም። እና ይመቻችሁ፣ ይመቻችሁ። እናንተ ሄዳችሁ ላይክ፣ ሰብስክራይብ ያረጋችሁ ማለት ነው። ሁለት መቶ ኬ እናስገባ ሄሉ፣ ይህም ማለት ነው ያባችን ያው ሶስት ሺ ነው ቀራ፣ ሀያ ሺ ሊገባ ማለት ነው። እንደዛ ነው ነገሩ እንደዛ ነው። እና እቺ ልጅ ደግሞ ዝም ብላችሁ አታስለፋት፣ ዩቱብ ክፈቱላት ለልዩ ማለት ነው። እሷም ትቀላቀል ድራማውን ትቀላቀል የተጠቀመች ትስራ። ብቻውን ለምን ተከፍሎ ሆኖ፣ በእርግጥ ብዙ ሰው ያለ ያለው ተከፍሏት፣ አምሳ ሺ ተባለ። እኔ ግን የማውቀው ነገር የለም ጋይ፣ የማላውቀውን አላወራ አጣት፣ ውስጥ መግባት አልፈልግም። ለተናገርኩ እንደ ፈጣሪ አምላክ ይቅር በለኝ ስተን ተናግሬ ከሆነ ሳላቅ በድፍረት የሰራው እግዚአብሔር ይቅር ይበለኝ። ማርያምን የሚረ እኮ ነው ጋይስ፣ እን ያሳስታሉ እንደዚህ ዩቱበሮች ማለት ነው አንዳንድ። ቆም ብላችሁ ካላሰባችሁ በስተቀር በጣም የሚያሳስቱ ዩቱበሮች ናቸው፣ በኢትዮጵያ ዩቱበሮች ማለት ነው። እና ሉል እንግዲህ ልጅ ያንተ ነው ተብሏል ጋይስ፣ ያንተ ነው።